የቤተ ክርስቲያን ከዚያም ሲያልፍ የሀገር መሰረት የሆነው ቤተሰብ በትዳር ቁርኝት በአንድነት ጥምረት ጉዞውን አንድ ብሎ ይጀምራል። ታዲያ በዚህ የትዳር ህይወት ጥንዶቹ እንደምን ሊዘልቁ ይገባቸዋል? እንዲህ ላለው ጥያቄና ሌሎችም በትዳር ህይወት ዙሪያ ለሚነሱ ርዕሰ ጉዳዮች ምላሽን የሰነቀ በትዳር ውስጥ እንዴት እንኑር የተሰኘ አዲስ መጽሐፍ በአገልጋይ ወይዘሮ ሄሮት ዳንኤል ተጽፎ ለእናንተ ሊደርስ የፊታችን ቅዳሜ መጋቢት 13 ቀን 2017 ዓ ም ከሰዓት በኋላ ከ8 ሰዓት ጀምሮ በጸሎት ሊመረቅ ጀርመን አደባባይ አ አካባቢ በሚገኘው በጉዲና ቱምሳ ሆልስቲክ የስልጠና ማዕከል ቀጠሮ ተይዞለታል። በዕለቱ ዘማሪ ፓስተር ዮሴፍ አያሌው፣ ቄስ ሙላቱ ዘለቀ፣ ዘማሪ ተስፋ ተመስገን በዝማሪ የሚያገለግሉ ሲሆን የኢትዮጵያ ወንጌላውያን ካውንስል ጽህፈት ቤት ኃላፊ የሆኑት መጋቢ ጌትነት ለማ የመክፈቻውን ጸሎትና ንግግርም ያደርጋሉ። ቄስ አያሌው ተሰማ የእግዚአብሔርን ቃል በማቅረብ እንዲሁም መጋቢ ፍሳሐ ፈይሳ መጋቢ ስሜ ታደሰና እህት አረጋሽ ማሞ በመጽሐፉ ዙሪያ የዳሰሳ ጽሑፋቸውን ያቀርባሉ። ሌላው የዕለቱ ልዩ ክንውን የአገልጋይ ወይዘሮ ሂሩት ዳንኤል የትዳር አጋር ቄስ ባርናባስ ዳንኤልና ልጃቸው የሚያደርጉት ልዩ ንግግር ይሆናል። በፕሮግራሙ አጠቃለያ መጽሐፉ ለእግዚአብሔር ክብር እንዲሁም ለቅዱሳን በረከት ይሆን ዘንድ በቄስ ዶክተር ሌሊሳ ዳንኤል የሚመራ የቡራኬ ጸሎት ይኖራል። ይህንን መጽሐፍ ሁላችንም አንድ ላይ በመታደም እንድንመርቅ በጸሎት ደግሞ አሳልፈን እንድንሰጥ ትውልዱ ደግሞ መጥቶ እንደዚሁ ይሄንን መጽሐፍ አግኝቶ በውስጡ የተጻፈውን በመጠቀም ትዳራቸውን እንዲገነቡ እንዴት መያዝ እንዳለባቸው ጠቋሚ የሆነውን መልእክት ከዚህ መጽሐፍ እንዲገበዩ ሁላችሁንም እጋብዛለሁኝ። በትዳር ውስጥ እንዴት እንኖር፣ በአገልጋይ ወይዘሮ ሂሩት ዳንኤል የተጻፈ አዲስ መጽሐፍ።